ጀምር ሰላም ጤና ያስጥልኝ፣ ውድ ተመልካቾቼ፣ ደማላችሁ ደማማችሁ ላይ እግዚአብሔር ይመስገን። ዛሬ የእናት አባት ቤት ሶፋ ልሸጠው ነው ማለት ነው። እኛ አረቢያን መጅሊስ ፈልጎናል። አመት በመጅሊስ ነው ፈታ ማለት የፈለግ ነው እና ግዙውን ማለት ነው ሶ ያ ቴሌቪዥን ከነመናምኑ እዝች ጋ ነው የሚመጣው ቴሌቪዥናችን እዚህ ጋር ይደረግና፣ ከነ ቲቪ ስታንዱ። ከዛ በኋላ መጅሊስ ከዚህ ጀምሬ ነው መገጥመው እንደዚህ ማለት እስከዚህ ግርግዳ ድረስ። ከዛ ኪዩት ይሆናል ማለት ነው። ቤታችን አምሮት ከባድ ነው አይደል? አዎ። ይሄ ይመስላል እንግዲህ ጓደኞቼ። እቺ የአንድ ፍሬ እንትንም አለችው ማነው የሶፋ ማለት ነው። ሶ ይሄን ሶፋ የመግዛት መግዛት የምትፈልጉ ካላችሁ በጣም ትልቅ ሳሎን ያላችሁ ሰዎች ነው የምታናግሩኝ። ይሄ ትልቅ ሶፋ ነው። እሺ እንዲህ ምናልባት በስልክ ስታዩት ትንሽ እንዳይመስላችሁ ግብዳ ነው። እዩት፣ እዩት፣ ግብዳ ሶፋ ነው። እና ትልቅ ሳሎን ያላችሁ ምን ልሙላው ብላችሁ ያሰባችሁ የተጨነቃችሁ ካላችሁ በጣም ትልቅ ቤት የሰራችሁ ሰዎች ካላችሁ አናግሩን። እና ልንሸጠው ነው ማለት ነው። የምትፈልጉ ካላችሁ አናግሮ ይኸው ሶፋው ናስጌትና እንዲቀረብና እናሳያቸው ያለውን ነገር ይኸውላችሁ ሶፋው። ያ ምን ነገር ታችሁ በሙሉ በሙሉ በሙሉ ከዛ እዚች ጋር ደግሞ እንትን ባለፈ በመፍቻ ይወጋው ናሳያቸው እዚች ጋር አንድ እንከን አለ። አያችሁት? ይሄ ይሄ በቤት መፍቻ በስማም ቁጭ ብሎ መቼ አንዳንድ ልጆች እጃቸው ይበላቸዋል፣ አይደለም? ይሄንን ይዞ ጥርቅም አረገው እና ይሄ ይመስላል። ያው ጨርቁ ቆንጆ ጨርቅ ስለሆነ ምንም የሚሄድ ነገር አይደለም። ቆይ እስኪ እንደዚህ በደንብ ይታያችሁ። አሁን ይታያል ያላችሁ። የጨርቁ ሌዘር ነክ ስለሆነ ወዴትም የሚሄድ አይደለም። በቃ እዚሁ የሚቀር ነው፣ እንደዚህ እና ላሳያችሁ ብዬ ነው ማለት ነው። ሌላ ሶፋው ይሄውላችሁ፣ ይሄ ይመስላል ምንም አይነት እንከን የለውም። ይሄው ምንም ምንም ነገር የለውም። ይሄው ይሄው ሶፋው እዚህ ጋር ባለ አንድ አለ ነገር ግን ይሄ የምትገዙኝ በጣም ትልቅ ሳሎን ካላችሁ ነው። እሺ ዝም ብሎ ሰው ቤት እንዳይሆን፣ ይሄ ትንንሽ ቤት እንዳይሆን፣ ለኛ ቤት ራሱ ተልቋል። ይሄ የሁለት ሰው የሚቀመጥበት ነው። ይሄ የሶስት ሰው መቀመጫ ነው። ይሄ የአንድ ሰው መቀመጫ ነው። ይሄ የአንድ ሰው መቀመጫ ነው። ስለዚህ ሶፋው ይሄ ይመስላል በሙሉ ማለት ነው ሶ እና ልንሸጠው ነው ማለት ነው። ጠረጴዛው ደግሞ አያቴ ቤት ይሄዳል። ጠረጴዛው ምክንያቱም ክስክስ ስላላያችሁት ይሄ ጠረጴዛ በነገራችን ላይ ቴሌቪዥን፣ ይሄ ቴሌቪዥን የምታዩት ጠረጴዛው ላይ እንደዚህ ወድቆ ነው። እዚህ ጋር የተኛ ሰው ነበረ፣ በእግሩ ቴሌቪዥኑን ሲመታ ቴሌቪዥኑ ይሄም ጠረጴዛ ላይ ወደቀና ና ጠረጴዛ እንደ ቦምብ ነው የፈነዳው። ብታዩ ፍን እንዲበቃ ብስ እንዴት እንደደነገጠ ሌሊት ነበረ። ያው የሰርጉ ሰሞን እንግዶች ነበሩና ምንም መናገር፣ ጮክ ብላችሁ መናገር እንኳን አችሉም። ገባችሁ እና ዋጥ አርገን ፀጣልን እላችኋለሁኝ። ይኸውላችሁ እንደዚህ ሆነናል እላችኋለሁ። እና ይሄ አያቴ ቤት ይሄዳል። ምክንያቱም ምንም የለውም እኮ ምንም የለውም፣ ግን ፈንድቷል። መስታወቱ ፈንድቷል። ይሄ የውጭ ጠረጴዛ ነበረ፣ በጣም ቆንጆ ማቴሪያል ነበር። በዚህ መልኩ ወላልቋል። እና በሰርግ ሰሞን ነው እንደዚህ ጉድ ሆን ነው። ይሄ ሶፋችንም እዚህ ጋር የሰርጉ ጊዜ ነው እንደዚህ የሆነው ስለዚህ አሁን እኛ መጅሊስ እንትልል ስለሆነ ልገጥም ስለሆነ ቤታችን አምሮናል። በቃ ይሄ